ሲጸዳ እንደዚህ ነው። ሰላም ሰላም እንደት ናችሁ ውድ ቤተሰቦቻችን? ናገር ያሰብነውን ሴራ ስለምታቅ ነው የምትስቀው። ቀድማ ቆይ ግን ሰላም አያስችልሽም። አመሰልክ የሆነ ፍራንክ ልንሰራ ከሆነ በጣም የምትስቀው እና እለምደው የምትስቂው ግን ስለምትፈሪ ነው። ስለምንስሁ ፕራንክ ልንሰራ ከሆነ በተለይ እና ሰላም ተመካከርን ፕራንክ እንስራውት አዴን ካልኳትን ቀድማ ሳቋ ነው የሚመጣው እና ዛሬ ግን አደራሽን ሰላም አትስቂማ፣ ላለመሳቅ ትሞክረድ። እና ደግሞ በዚሁ አጋጣሚ ሰላም መስራት ሳፈልግ ነው እንደ የምታሰሯት እያሉ ነበር ሳትፈልገች ነው የምትሰሪው ቪዲዮ እኮ ግን ፍርሃትሽ ነው እኮ የሚያስመስለው፣ ሰላም ስለምትፈሪ ፈልገሽ የገባሽ አይመስልም። ስለዚህ እንዳትፈሪ። ስለዚህ ትፈልጋለች ግን እየፈራሽ ነው። መፍራት በጣም ነው የምትፈራው፣ ታውቁታላችሁ። እና እንዳትፈሪሽን ምክንያቱም ነጋ አንቺ ዩቲዩብ ተከፍቶ ትልቅ ደረጃ መድረስ አለበት። ስትፈራ ተይው አንላትም። በጣ እንደዚህ ነው እኮ እንደዚህ ስሪ ምናምን እንላታለሁ እኔም። እና ለዛ ነው እንጂ ትፈልጋለች። እናንተም ደግሞ አበረታቱን። የሰላምም ዩቲዩብ ይከፈትልሻ ትሰራልሻ ትሰራለች። ስለዚህ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ግን እና ቤተሰብ ሆኑ ዛሬ የመጣንበት ጉዳይ ታብራሪላቸው፣ ሰላም እማዬ መጣነ ሰዎቻችን፣ ዛሬ መጣንበት ጉዳይ ልንገራችሁ። ባበደ ፕራንክ ነው። ፕራንኩ በጣም አሪፍ ፕራንክ ነው። የሚሆነው ትንሽ ሰላም ጋር እናገራታለሁ። እንግዲህ በጣም ይቅርታ እንዳትሰድቡኝ፣ ለፕራንክ ነው። ታዴን ማሳመን ስላለብኝ ነው እና ስለዚህ ምንድን ነው የምንለው መሰላችሁ፣ ቴሌቪዥኑን እያጸዳች እንታጸዳ፣ በመሀል ግን እኔ ቪዲዮ እንስራ ብዬ እኔ ምንላታለሁ እንዴ አልጸዳም፣ ይሄ እኮ ቆሻሻ ነው። በደንብ አጽጂ እንጂ ሰንቴ ይነግርሻለሁ፣ ግን ምንም እያሻሻልሽ አይደለም። ምን ሆነሽ ነው? እኔ እስከዛሬ ድረስ ዝም ብይሻለሁ፣ አሁን ግን በቃ። ለምንድን ነው እንደዚህ የምታረጊው? በቃ ሁሌ እንደዛ ምናምን። ከዛ ደግሞ በመሀልም ደግሞ ቅርስ አድርጌ እያሾካሾኩ ሚስጥር እንደምናገር አድርጌ እንዲያምነኝ ማለት ነው። ፕራንኩን ብቻ በደንብ ለማሳመር እጥር እጥራለሁኝ እያጸዳች አረ ቆይ ላጸዳው እሺ። ለጣበው ያርች ትገባለች፣ እንዴት ትቆያለች ምናምን በቃ ቪዲዮው በመሀል እየሰራን አቋርጣለሁ ማለት ነውና፣ በዚህ እያልኩኝ እሱ የሚለኝ ምንድን ነው? በነገራችን ይሄንን ሀሳብ የመጣ ሌላ መሰላችሁ ቤተሰብ? ታዴ ለሰው ክብር የማይሰጥ ሰው አይወድም። እና ልክ ነው። እኔ የማምንበታለው ማለት ሁላችንም ሰዎች እስከሆን ድረስ ለሰው ክብር ልኖረው ይችላል። እና አንዳንዴ ግን ያን ክብር በቃ ከመጠን በላይ ታግሼ ታግሼ መናገር ነገር አለብኝ፣ በቃ ዝም ማለት አያስፈልግም ምናምን ብዬ ጓገጭላለሁ ማለት ነው። ስለዚህ ሰላምዬ እንዴት አየሽው ግን የፕራንኩን ሀሳብ? ቆንጆ ነው የሚሆነው ቆንጆ ነው የሚሆነው ስለዚህ ቤተሰቦቻችን አሪፍ እናረጋለን ብለን እናስባለን ሰላም ማሰቅም ታዴም እንደማይጠረጥረን ተስፋ እናረጋለን ብቻ ይሳካልናል የሚል እምነት አለን ቪዲዮን ግን እስከ መጨረሻው እዩትን ላይክ ያላረጋችሁ ካላችሁ ደግሞ አሁኑኑ ላይክ እያረጋችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ እና ሰላምዬ የምታስተላልፍ ይመልክታለን ሰላዳችሁ እያሉነ ነው ምን ታያለሽ እንመሳሰላለን የምንመሳሰል የመሰለኝ ነው። እነሱ ካልዩ በኋላ ሳይ ማለት ነው እንመሳሰላለን። ፊታችን ቪዲዮ ላይ እራሱ እና የምንመሳሰል ይመስለኛል። እስኪ እናንተስ ቤተሰቦች እንመሳሰላለን ናችሁ? ቤተሰቦቻችን ደህና ናችሁ ሆይ አለን፣ እኛ እግዚአብሔር ይመስገን። እንዴት ናችሁ? ላይፍ ህይወት እንዴት ይዟችኋል? እኛለን፣ እግዚአብሔር የተመሰገነ ይሁን በጣም ደህና ነን። ዛሬ እንግዲህ ውድ ቤተሰቦች እንግዲህ እንደዚህ ከቻል ነው ችግር ቢጤ ቢገጥመን ነው ችግራችን ሮሮ ነው ብሶት ነው እንደውም በዚሁ አጋጣሚ ምንድን ነው ቻናላችሁ ተደግሞበት ነው ያለችን ልጅ አለች በጣም ተስታካየችው ትስቃለች በዚሁ አጋጣሚ እንደው ይህንን ቪዲዮ ካየች የኔ ቆንጆ በጣም ነው የምናመሰግነው ሼር ያረጋችሁልን ቪዲዮ መቅረጽ ቀላል አይደለም ቪዲዮ ኤዲት ማድረግ በጣም ሀስ እላለሁ በጣም ማለት ነው እና ቤተሰቦቻችን በጣም ሼር አድርጉልን ላይክ ደግሞ ላይክ በጣም ወሳኝ ነው። ቤተሰቦች ደግሞ ላይክ በተደረገ ቁጥር ለሌላ ሰው የመታየት እድሉ በጣም ሰፊ ነው። ላይክ መደረግ በጣም አለበት ማለት የሆነ ዩኒቲ ፈጥረው ህብረት ፈጥረው ቢያግዙ በእርግጠኝነት ቻናሉ መቀየር እና መለወጥ ይችላል።

ሰየባት እኮ ነው ጊዜ አንዳንዴ እኮ ሲሞላብህ ትናገራለህ አደል፣ እንደ አዲስ ነገር እያየሁብሽ ማረ ሻለሁዴላለችላለሳትቆጭ ነው ነገረች እስከ ዛሬ ድረስ ስትናገሪ ማንነትሽን ያፈርሰዋል። አይሽ በጣም ጥሩ ሁኝ መልካም ሁኝ ቆይቼ ግን በአንድ ነጥብ ነገሩን ካፈረስኩት እስከዛሬ ያለው አይደለም የሚታየው አሁን ያለሽበት ነው የሚታየው አንዳንድ ጊዜ እኮ ራስን መቆጣጠር ያቅተሃል ማለት እርሰዎ ራሱን መቆጣጠር አለበት በነገራችን ላይ ራሱን መቆጣጠር ያቅተሃል ማለት ጥሩ አይደለም። እንደዚህ አይነት ችግር ካለብኝ ችግን ሰላማዊ፣ ፖላይት ሰላማዊ በሆነ መንገድ ማስረዳት ያለብሽ እንጂ ዝም ብለሽ ቱግ ምናምን ምናምን አይባልም፣ ማኝምን አይባልም። እና ሁል ጊዜ ስትነግረው ስሜትን ሰርቀሻል

አንቺ የምታናገሪውን ነገር ምረጪ። እሺ እስኪ እሺ እስኪ እንዴት እንደቆሸሽ እስኪ። እኮ መቆሸሹ ይጸዳል እኮ ታድያ። አጽሽ እኮ ነው ማለት እኮ የሚጠበቅብሽ ታድያ። ምንድ ትኩር ጥምድ ምት ቆይ፣ ማረ የተለየ ነገር እያየውብሽ ነው። አይደለም ሁሉ ጊዜ ዝም ዝም ይባላል፣ አንድ ጊዜ ደግሞ መናገር ያስፈልጋል ማለት በዚህ ሙድ መስላት ስለማንችል ካሜራውን አጥፊው ራስሽን ጥለሻን። ሲጀመረ በቃ ይሄ ልብስ ቆሸሻ አይደለ? በቃ ዋንት ነው መታጠቅ ነው። እያጸዳዩ እያጸዳዩ ነው እኮ ታዲያ እያጸዳዩ ነው። ምን ችግር ችግር አለ? ነው ችግር የለም። እኔ የማላቀው ችግር አለ ወይ? እኔ ምን ችግር አለ? መቆጣት ሳይሆን ያለብሽ ማስረዳት ነው። ችግር ነው። ሌላ ብሶት አለብሽ እንዴ? ውሃ አርጊበት፣ ሰላም። ውሃ ጠብ እያደረግሽ ነው እንደዚህ በደረቁ እስክሪኑ ይባላሻል እንደምታጸዳው። ሌላ ብሶት አለብሽ እንዴ?

ትንሽ እየነከራል እንጂ በቃ ችግር የለውም። እንደውም አሁን ፀድቷል በቃ ነው። ይሄ ምን ፀድቷል ነው የሚባለው? ይሄ ነይ፣ ሰላም። በዚህ በሶፍት ነው መጽጋት። አንቺ አራት ነው ብር ያደርግሽ። ምንድን ነው በቃ በደንብ አልተጸዳም። ወደዛ ሂጅ። ምንድን ነው ደግሞ እሱስ? በደንብ ባይታደር እንዴት አድርጌ እንደምትጸዳ እኔ ከዚህ በፊት እንደዚህ አይነት ነገር ተናግሬ ታውቃለህ?

አንዳንዴ ጊዜ መናገር ያለብኝ እና መናገር አለብኝ። በቃ መደበቅ አያስፈልግም አይደል እኮ የምትናገሪበት መንገድ ማስተካከል። አሁን እየጮሽ ነው የምትናገሪው፣ እየጮሽብኝ ነው። ሰውን በዚህ መንገድ በመጀመሪያ ደረጃ ታስተካክልኝ። በነገራችን ያክል ምናምን በታሪክ ማስከፈል ይቻላል። ሰው እንደዚህ አትለውጥም። በቃ አለቀ። ስለዚህ እኔ ደግሞ እንደው ሰላም ምርጥ አድርጋ ቤት መታዘለው ምርጥ አድርጋ መታዘለው። ኧረ ሰላም በቃ ተይው ካልሆነ በጣም

በቃ ለፕራንክ ሰላም ጋር ፕራንክ ነግራት በቃ እኔ ኮ በቃ ስር ስትረጭ እንደምን አደረኩኝ፣ እኔ እንደዚህ አይደል እንደምናምን በቃ እንድትናገርኝ ሀማን ብያታለሁ። ሰላም እኔን ጨጓራዬን ተባብራችሁ ልታስረጁኝ ነው ያለ ጊዜ። እኔ እኮ መንገድ ላይ ራሱ ሰው ሰውን ሲያስቀይም የምትል ሰላም ነው ማለት ነው። እና እሱን ስለምናውቅ እኮ ነኝ ሰላም ጋር ተነጋግረን ሰው የሚያስቀይም ሳይወድብኝ የማትወደውን ነገር ደግሞ ልጠቀምበት። ይሄ ነው ጉድ ሰራ ነው። በነገራችን ላይ በጣም ነበር እየሰጣ